ወደ ምግቡ ይመልከት። እስቲ የሰራነው ስራ የፈጠረንለት ሁኔታ በጣም ገርሞ የሚገርም ነው ይላል አላህ። የሰው ልጅ እንዴት መኖር እንዳለበት ምንን ተመግቦ እንዴት መኖር እንዳለበት አላህ ስብሃነሁ ወተዓላ ያመቻቸው ነገር አለና እሱን ይመልከት ያስተውላል። አላህ አና ሰበብነል ማአ ሰባ እኛ ውሃን ማንቧቧትን ያንቧቧን መሆናችንን ይመልከት። አና ሶበብናል ማአ እኛ ውሃን ያንቧቧን መሆናችንን ሶባ ማለት ማንቧቧትን። ሱመ ሸቀቅን ልአርዶ ከዚያም ምድርን መሰንጠቅን የሰነጠቅን መሆኑን ይላ አላ ሱመ ሸቀቅና ልአርዶ ከዚያም ምድርን የሰነጠቅን መሆኑን ሸቃ ማለት መሰንጠቅን በደካማ ተክል እጽዋት ነገር መሬቱን ሰንጥቆ እንዲወጣ ያደረግንና ያስቻልንን ንኮኛ ማለት ይላል አላሁ ሱብሃነሁ ወተዓላ። ፈአንበትና ፊሃ በዚያችን በምድር ውስጥ አበቀልናል። አላ ሀባ ማለት እህልን ሀባ የሚለው ጠቅላላ ፍራፍሬ ነገር ያለው እህል አጠቃላይ ሀብ ይባላል። ስንዴ በለው፣ ገብስ በሎ፣ ጤፍ በቀሎ፣ ማሽላ ወዘተ መሳሰሉ አጠቃላይ እህል በሚለው የሚጠቃለለው ማለት ነው። እሱ ሁሉ አበቀልን አላላህ። ፈአንበትና አበቀልን ፊሃ በዛች በምድር ውስጥ ሓባማት እህልን፣ ወዒነበን ማለት ደግሞ ወይንንም አበቀልን አላላህ። ወቀዱባ ማለት እርጥብ ሳርንም ያበቀልን መሆናችንን እርጥብ ሳርንም ያበቀልን መሆናችን ይላል። ያው ግጦሽ ማለት ነው። እንግዲህ በጥቅሉ ቀዱባ ማለት ወዘይቱነን የዘይት ወይራንም ያበቀልን መሆናችንን። ወነክላ ማለት ዘንባባንም የተምርዛፍ ነክል ይባላል፣ ወይም ዘንባባ ይባላል። እሱን አበቀልን ይላል። ወሓዳኢቀ ማለት ደግሞ

በዚህ በእነኚህ ነገሮች የሚጠቅሳቸው ምንድነው? ይሄን ያደረግንነን እኮ ይሄን ልታስተውሉና ልትገነዘቡ ይገባችኋል ቢገባችሁል ማለት ነው። እምቲናን ነው ወሓዳኢቀ አትክልቶችንም ጉልባ ጭፍቅ የሆኑትን ወይም ትልልቅ የሆኑትን ወፋኪሃተን ፍራፍሬንም ወአባ ማለት ደግሞ ገለባንም አትክልት። ማነው ፋኪያ ፍራፍሬ፣ ወአባ ገለባንም፣ ያው ገለባን እንስሳዎች የሚጠቀሙት ማለት ነው። ይሄን ሁሉ ነገር ያበቀል መሆናችንን የሰው ልጅ ይመልከት ይላል አላህ ሱብሃነሁ ወተዓላ። ይሄ ሁሉ ለምን አስፈለገ? ለምን ፈጠር ነው? ለምን አበቀል ነው? ዝናብን በማዝነብ እጽዋትን ከመሬት እንዲበቅል በማድረግ የተለያዩ እህሎችና አትክልቶችን፣ ዛፎችን፣ ፍራፍሬዎችን ገለባዎችን ሳሮችን ልናበቅል የቻለነው ለምንድ ነው? መታዓን ለኩም ለእናንተ ለናንተ መጣቀሚያ ይሆን ዘንድ ወሊ አንዓሚኩም ለእንሰሶቻችሁም ለእናንተም ለእንሰሶቻችሁም መጠቀሚያ ይሆን ዘንድ ይህንን ነገር አደረግን ይላል አላህ Subhanahu Wa Ta'ala ይህንን ነገር ሰራን ይላል እኒህን ነገሮች የፈጠርናቸው ያደረግናቸው ለእናንተም ለእንስሶቻችሁም መጣቀሚያ ይሆኑ ዘንድ ነው። ይሄን ያደረገላችሁን ጌታ ለማወቅ የፈጸመውን ነገር አስተውሉ፣ ተመልከቱ ይላል አላህ ሱብሃነሁ ወተዓላ። ይሄን ከጠቀሰ በኋላ ፈኢዛ ጃአት ሷኸቱ ይላል አደንቋሪቱም መከራ በመጣች ጊዜ ይላል አላህ። አሷኻ ማለት አደንቋሪ ጩኸቷ የሚያደነቁር በድንጋጤ በተለያየ ነገር የምታደነቁር ጩኸት አላት። ይቃምቀን ይቃምቀን ብዙ ስሞች አሏት። አጧማህ፣ አልቅያማህ፣ አሷኻህ፣ አልሓቃህ እያለ ብዙ ስሞች አሏት። ፈኢዛ ጃአት ሷኸቱ ማለት አደንቋሪቱ መከራ በመጣች ጊዜ ይላል። ምን ይሆናል?

ወበኒህ ከወንድ ልጆቹ፣ ከሚስቱም፣ ወይም ከልጆቹም በጥቅሉ ማለት ነው። ሊኩል ምርእን ለሰው ልጅ ሁሉ ሚንሁም፣ ሊኩል ምርእን ለሰው ልጅ ሁሉ ሚንሁም ከእነርሱ የውመኢድን የዚያን ቀን ሸእኑን ዩግኒሂ የሚያብቃቃው የሆነ ጉዳይ ያለው ለየሰው ሁሉ በዚያን ቀን ከሌላው የሚያብቃቀው ሁኔታ አለው፣ ይላል አላህ ሰብሀነሁ ወተዓላ። ሊኩል ምርእ ምንሁም፣ ከነሱ ለየሰው ሁሉ በዚያ ቀን የውመይዲን፣ ሸእኑን ጉዳይ አለው። ዩግኒሂ ማለት የሚያብቃቀው ሸእኑ፣ ሁኔታ አለው። ዩግኒሂ የሚያብቃቀው የሆነ ማለት የዚያን ቀን፣ እናቴ የታለች ልጆቼ የታሉ ወንድሞቼ የታሉ እህቶቼ የታሉ ብሎ ፈቀደ የለም። ሁሉም ለየግሉ የራሱ የሆነ ሁኔታ አለው የሌላውን ከመጠየቅ የሚያብቃቀው ማለት ቢዝ የሚያደርገው ማለት ነው። ሱብሃንአላህ የቅያም ቀን ከእናቱ እናትም ከልጇ የሚሸሽበት ቀን ነው። ሁሉም ለየግሉ ያ ወደ ዝርዝሩ እንመጣበታለን። ዓኢሻ ረዲየላሁ ዓንሃ የቅያም ቀን ሰዎች እርቃ፣ ነገራቸውን፣ ያለ ጫማ ልክ ሲፈጠሩ እንደነበሩበት ሁኔታ ሆኖ ይቀሰቀሳሉ ሲባል አንዱ የአንዱን አውረት እያየ ሊቀሰቀስ ነው ወይ ብለው ጠየቁ። አይ አይሹ የዚያን ቀን ጭንቀት አላየሽው? ጉድ እኮ ነው። የዚያን ጊዜ የከሌ አውረት የከሌ ሀፍር ተጋ ብሎ ማን ወደ ፊቱን የሚያዞረው ለራሱ የሆነ ችግር አጋጥሞት ጨንቆት መሄጃው ጠፍቶት ከእናቱ ከህቱ ከልጆች የሚሸሽበት ቀን ማን የሰው አውረት አውራት የሚያይዋሉ ሊኩል ምሪን የማይሽ አንዩ ይሆነ ሁሉም ለየግሉ የሆነ የሚያብቃቃው ጉድ ያለበት ቀን ነውና፣ እና ማን ነው ዙሮ አንድን የሚያየው የዚያን ቀን አሉ። ሱብሓነላህ ስለዚያ አሁንም ሊኩሊ ኢምሪኢን ሚንሁም የውመኢዝን ሸእኑን ዩግኒሂ ከእነሱ ከሰዎች የዚያን ቀን ለእያንዳንዱ ከሌላው የሚያብቃቃው የሆነ ሁኔታ አለውና ጉድ ያለው ቀን ነው። ወቁ ይላል አላ በዚያን ቀን ሰዎች ሁለት ዐይነት ይከፈላሉ። ውጁሁን የውመኢዝን ሙስፊራ ፊቶች በዚያን ቀን ይላል። ውጁሁን ፊቶች የውመኢዲን በዚያን ቀን ሙስፊረቱን ሙሽሪቃ የሚያበሩ ፊቶች አሉ። ፊታቸው ፈካ ብሎ የሚደሰቱ እነማን ናቸው? አለዚነ አመኑ ወካኑ የተቁን አላህን ሱብሐነሁ ወተዓላ ፈርተው አምነው የነበሩ ሰዎች ማለት ነው። መልካም ስራዎችን ያከናወኑ ከሽር ከቢድዓ ከወንጀል የጸዱ ማለት ነው። ዳሒከቱን ሙስተብሽራ አለ አላህ ሳቂዎችም ተደሳሾችም ናቸው። ዳሂከቱን ሳቂዎች ሙስተብሽረቱን ተደሳቾችም ናቸው። ፊቶች የተወሰኑት አለ ወውጁሁን ፊቶችም አለ የውመኢዲን በዚያን ቀን በዚያ ቀን አለይሃ በላያቸው ላይ ገበራህ ትቢያ አለባቸው አለ ትቢያ ተቀላችሁ የሚቦን ነገር አቧራ ነገር የሚቦን ነገር ያለው ማለት ነው። ትቢያ፣ ትቢያ አሁን ጨርሶ ይባላል። ቆሾ አንድ ነገር ሲባል ማለት ነው። ትቢያ ወይም አቧራ፣ ጥቁረት ፊቶችን ምን ቀተራትን ጥቁረት። ሰው ሲደነግጥ፣ የማይችለው ነገር ሲያጋጥመው፣ መከራ ሲያጋጥመው ምንድን ነው የሚሆነው?

ፊታቸው ይጠቁራል። ስለዚህ አላህ ሱብሓነሁ ወተዓላ ዱንያ ላይ ሳሉ ትክክለኛውን እውነት አምነው ተቀብለው መልካም ስራዎችን ሰርተው ነገ በአኺራ ፊታቸው ከሚያበሩት ከሚደሰቱት፣ ከሚስቁት አላህ ያድርገን ነው ፊታቸው ከሚጠቁሩት ትቢያ ከሚሞላው እንዳያደርገን ከወዲሁ መጣርና ያለብን። ኡላኢከ ሁሙል ከፈረቱል ፈጀራህ አለ አያሽቱት እነዚያ እነሱ ከሃዲዎቹ አመፀኞቹ ናቸው። ኡላኢከ እነዚያ፣ ሆም እነሱ ማለት አልከፈረቱ፣ ከሃዲዎቹ አልፈጀራህ፣ አመፀኞቹ ናቸው ፊታቸው የሚጠቁረው በማለት አላህ ሱብሓነሁ ወተዓላ ይገልጻል ማለት ነው። እዚህ ጋር አንድ ሁለት ማብራሪያዎችን ለመስጠት ያክል እንግዲህ

ለመኖር እንዲችል ምግቦችን እንዴት እንደፈጠረለት ተብሏል። ወይም ደግሞ በሙጃሂድ እንደሚፈስረው ወይም እንደ ሌሎቹ ተፍሲሮች ፈለምዱር ኢንሳኑ ኢላ ጧዓሚሂ ማለት ኢላ መድኸሊሂ ወመኽረጂሂ፣ ምግብ ባፍ ነው የሚገባው አይደል? መውጫው ደግሞ በፈጋራ ነው፣ በታች ነው። በላይ ሲገባ ንጹህ፣ በታች ሲወጣ ቆሻሻ ሆኖ እንደገና በተለያየ መልኩ በሰገራ በሽንት እንዲሁ በጆሮ ኩኩ ማምን በተለያዩ ነገር ተቀይሮ እንደሚወጣም የሚል ነገር ተፍሲርም አለ። ዋናው ተፍሲር ግን የመጀመሪያው ነው። አላህ ስብሃነሁ ወተዓላ የሰውን ልጅ ለአኺራ ይዘጋጅ ዘንድ ለህይወት የሚያበቃው ምግብን እንዴት እንደፈጠረለት ይመልከት። አና ሶበብነልማ አሶባ አና እናም ተብሎ ተቀርቷል። ኢና ሶበብነልማ አሶባ እኛ ውሃን ማንቧባትን አንቧቧል ሊሆን ነው። አና ሶበብነልማ አሶባ ነው እኛ ቅራአችን ይሄ ማለት ደግሞ ፈለንዞር ኢንሳኑ አናሶበብ ማአሶባ ውሃን ወይም ዝናብን ማለት ነው። አንቧቧትን አንቧቧን። ከዚያም ፈአንበትና ፊሃ ሀባ እህልን ነገር አበቀለን በዛ በዝናብ መ አንቧቡተን ዝናብ እንዲጥል አድርገን ከታች ደግሞ እፅዎች እንዲበቅሉ አደረግን። ምን ጊዜም እፅዋት ይበቅላል እየጨመረ እየጨመረ እየጨመረ መጨረሻ ላይ ወደ ሀብ ይመጣል። ፈአንበትና ፊሃ ሀባ እህል ይሆናል ማለት ነው። ወዒነበን ወይን ብለናል። ወቀዱባ እርጥብ ሳር ብለናል። ወሐዳይቀ አትክልቶች ጉልባ ማለት ጫካ የሆኑ ወይም ደግሞ ጭፍቅ ያሉ የሆኑ ወይም ትልልቅ የሆኑ ብለናል። ይሄን ሁሉ ያደረግን እና ይመልከቴ የሰው ልጅ ሲያስተውል